ሚስ አንደርስታንዲንግ ተፈጥሮም ከሆነ ችግር የለም። እኛ አንተ ላይ አንተንም ጄጅ አላደረግንም። በሰዓቱ ሕክምና እንዲሄድ ነበረ እንድትወስደው ነበር። አወስደዋል። አፕሩቭ እስከሚመጣ እየተጠበቀ ነው። ኢትስ ኦኬ ኖርማል ነው። ሶልቭ እናደርጋለን፣ እናስተካክላለን። እዚህም ላይ ማንም ያንተን ስም አንስቶ ያወረደ የለም። እኛ አሁን ልጁ መታደግ ስላለብን አምቡላንስ ጥራና በአምቡላንስ ልጁ ወደ ሐኪም ቤቱ ሰደው፣ ከዛ በኋላ ታክሞ ከወጣ በኋላ ችግር የለም። እኛም እናስተካክላለን። የምናግዘው ከሆነ ሰው ነው እናግዘዋለን። አሁን ስለሌላው ታሪክ እንትን ይባልና፣ አምፑላንስ ጠርቶ ይውሰደው። አምፑላንስ አምፑላንስ ጠርቶ ደግሞ ደግሞ ለፍልክ ነው አንሳ እንዴ! ስለ ቲክቶክ ወር ያወራል እንዴ ምን አይነት ሰው አሁን? ብለኛል፣ ብሬ እየደወለ ነው ብለኛል። እኔ ለብሬ ደው ያገናኝ። አንተ ብቻ አምፑላንስ ጠርቶ አምፑላንስ ይውሰደው ማለት እሺ፣ እጠብቃለሁ። እሺ፣ እሺ፣ ብሬ፣ በእናትህ አግዘው፣ በእናትህ አግዘው፣ በማርያም አግዘው፣ ለነፍስ ይሆናል። እሺ ግን አይደለም ምን እንደሆነ ታውቃለህ። አንተም ሰው ያስፈልጋል ብቻ። ምን ታረጋለህ? እሺ እ እ አመመ መልሶ መልሶ ከአመመው ልጁ ስለአመመው፣ አሁን ደም ሳጣ ሽንት ሰጣ ምንም ነገር የለበትም? መልሰህ ከአመመ ምንድን ነው የምትሆነው? በኢመርጀንሲ ትሄደል እንዴ? ስለዚህ ታዲያ ምንድን ነው ጥፋቱ ልጁ ችግር የለም። እናንተ ምር የምትሉት ምናምን ነገር ተወሱ። በቃ አሁን አንተ አሁን ብር ይኸውልህ። አሁን በመጀመሪያ ልጅ አሳተማችሁ ምንም ነገር የለበትም ተባለ ሳይሆን በቃ አሁን ግን አመመው። ሲያመው ግዴታ ምንድነው ማድረግ ያለብህ? የለበትም ስለተባለ ሳይሆን ትናንትና ደህና ነኝ ብሎኛል። አመሰግናለሁ ሳሪዬ ብሎኛል። በቃ ሊሄድ ነው እንደዚህ ሰጥቻለሁ ብሎኛል። አሁን ዛሬ ደግሞ አመመው። ስላመመው እንደዚህ እሺ፣ እንደ አዎ፣ እንደዛ ከሆነ አሁን ምንድን ነው ታውቃለህ፣ በአምፑላንስ ጥራና። ኖርማል እኮ ነው የሚለው ነገር የለም። ለአንተ እኮ የሚያስወጣ ወጪ የለም። ወጪም ከሆነ ለይ እሺ፣ አንተ ምንድነው የፈለግከው አሁን ወንድሜ? እሺ፣ እሺ፣ ስለዚህ ኦኬ፣ ይበላል እንነግረዋለን። ካልበላ ይሞታል? ሞታላ እየላከ ነው። እንደውም ልጅቷ ናት የላከችው። ቪዲዮውን ደግሞ አጠፉት፣ ወርዶ አልወረደም። እኔ ጋር ልጅቷ ናት የላከችልኝ። ይጠፍታል። እዚህ ጋር ልጅቷ ነበረች የላከችልኝ። እህት አለው። የትኛዋ ናት እህቷ? እህቱ የት ናት? እና ቁጥር ስጠኝ። እሺ ስጠኝ፣ ስጠኝ ስጠኛውን እባክህ እባክህ። ሰውዬ ተፋታኝ፣ ማንም ጥፋተኛ የለም እንዴ። መጀመሪያ ዳምጥ፣ ልጁ ታሟል፣ ሐኪም ቤት ውሰደው ነው በቃ። ሌላ ነገር የለም። ሌላውን ትቀጥላለህ ካላት ኦኬ። እሺ፣ እሱንማ አመሰገንህ እኮ ወሰድክ፣ አመሰገንህ ወንድሜ፣ በቃ አመሰገንህ። አሁን ደግሞ ታመመ ሲባል ወደ አንተ ነው የምንደውለው። እሺ፣ እሺ ያቱን ቁጥር ስጠኝ። አንዴ ሸጡ ሳሪ ሳሪ፣ ምን ምንድን ነው የምትጨቃጨቀው? እኛ የራሳችንን ሰው አንልክም እንዴ? ምንድነው ላ ለምን ሰማንያ አንድ ሰማንያ ስምንት አራት ያለው ኪ ለምንድነው ከዛ የሚወጣው ለምንድነው ከዛ ወጥቶ ሌላ ሰው የሚወስደው ለምን እሱ እያለ እሱ ያንን ሁሉ ብር ግጦ ስልኳ ዝግ ነው

እሱ ዋትሳፕ ላይ እያወራች ነው፣ ይላል ራሱ። ይምሰል ከእሱ ጋው ነው ሙሌ፣ ተናገሩ እና እንትን በሉ። ችግር የለም እሺ። አንድ ጊዜ ይቅርታል። ችግር የለውም። ችግር የለም። ተረጋጋጅ፣ እሱ ወስጃዋለሁ፣ ምንም የለበትም ግግምብል ምንም የለበትም። እሺ ምንም የለበትም። ልጁ ደግሞ ታመመ። ከታመመ ደግሞ ምግብ አልበላም። ገንዘብ ያሰባስቡል እንዴ ምግብ አልበላም ብሏል። አረበመ ቤት እንዴት አይነት ነው? ወደ ሀገር ልሄድ ነው ልጁ ወይስ እዚሁ ቪዛ ሊሰራለት ነው? ሙሌላ ወደ ሀገር ለመሄድ እኮ እንትን ብሏል ሰውየው። ካንስል አልሰጥም ብሎት ከሄደ በኋላ ኤርፖርት ከደረሰ በኋላ ካልከነሰልክ ሲባል ነው እኮ። እና ባውት ፓስ አይሄድም ታዲያ ባውት ፓስ አይሄድም ጻራርቶ ነበረ ሚግሬሽን ላይ ያለው እኮ ነው፣ አይወጣም። ስለዚህ አሁን ምን መሰለ መከንሰል አለብህ አሉት። እሺ ብለን ለማስከንሰል ስንፈልግ ባለቤቱ ስለሆነ ለነገ ተባለ። ለነገ ለነገ አርጎ ማለት ነው፣ ለቀን ይፈጃል መሰለኝ። አሁን ልጁ አመመኝ በቃ ነው አመመኝ አለ። ከዛ በቀደም ወስጂው አስመርምሬዋለሁ። ምንም ስለሌለበት አሁን ምንድን ነው የሚመረመረው ነው የሚለው። እንዴት ይላል? ከታመመ ሐኪም ቤት የምሄድ አለበት ግዴታ። ተጨርሶለታል። የምን ሰው ቤት ነው የምሰራው? እንደ አንቺ መክተብ አይደለ የምትሰሪው? የምን ሰው ቤት ነው ነይ። አዎ ወንድምሽን አምቡላንስ ጥሪ እና በአምቡላንሱ ሰጂ ተጨርሶለታል እንትን እስከሚመጣ ነው አፕሩቭ እስከሚመጣ ነው። አፕሩቭ ከመጣ በኋላ ትኬቱን ቆርጦ ይልከዋል። በዚህ ተስማምተን ጨርሰናል። ወስዶታል። ልጁም ነግሮኛል። አሁን ወንድምሽ ታሟል። ወንድምሽ ስለታመመ መተሽ ወስደሽ በአምፑላንስ ጠርተሽ ውሰጂ። አንቺ ብራለሽ ውሰጂ። ሲሞት ነው እኔ ዝም ብለሽ የምታይው? ችግር የለም ግን እኔ ቤት የለኝም። አዳምጪ። ስለቤቱ ታዩና አሁን አምፑላንስ ጠርተሽ በአምፑላንስ ውሰጂ ወንድምሽን አሳክሚ። ማረፊያ መስቸገረው እዛ አርፎ የለ እንዴ? አሁን መጀመሪያ አንቺ ላይ ትሆነና አምቡላንስ ጠርተሽ በአምቡላንስ ስጅና ሳክሚ። ስለ ማረፊያ ታወራለሽ። እንዴት አይነት ዳን የገባው ጋይስ አሳክመሽ መተሽ በአምቡላንስ ተመልሰው እዛው እሱ ጋር ነው የሚያርፈው። ምክንያቱም እሱ ፕሮሰሱን ጨርሶለታል። እስከሚጨርስ ከሀገሩ እስከሚወጣ ድረስ እኛ አለን። ከዛ ቤት አይወጣም። አሳክሚ አሁን ነቶሆነና በአምቡላንሱ ሰጅና እዛው ተከታተለሽ አሳክመሽ ሲመለስ መልሰሽ እዛው ነው የምታመጭው። ወዲህ ነው የምትወስጂው። ቤት የለ ምን የለኝ፣ እንዴት እዳገባሁ፣ እንዴት ስራ መስሪያ። እሺ ሙሌ አውሩ በቃ ተረጋጊ ተያለነው ያጋጥማል። እንግዲህ እሷ ካለች እህቱ ካለች፣ ሲጀመር ሌላ ሰውም መጠየቅ አልነበረብሽም። እሷ ነች መውሰድ ያለባት ላኪም። ቤት እኮ እንደው እስኪ እኔ ምን እንደሆነ እራሱ እራሱ እኮ ግራ ገባኝ። አንተ የሙሉኝ ልጁ ስታየው እመቤቴን ነው የምልህ። በቃ በህይወት ዝም ብለህ የምትሄድ ሰው አለ አይደል እንደዚያ ነው። አልበላም አልጠጣም። ምግብ ምግብ በምግብ ተጎድቼ እርዳታ እንዲረዱኝ ነው ብሏል። እኛ ጋር ሲመጣ ሲጀመር ልጁ እኮ ሞቷል። አብቅቷል። አሁን ነው ያገኘኝ እኔን ከሁለት ቀን በፊት ምንድን ነው አሁን ከሁለት ቀን በፊት ያገኘኝ ሰውዬ እርዳታ ብር እንዲሰበሰብልኝ ብሎ እንደዚህ ሆነ። አይሆንም ልጁ ማን እንደሚሰበስብለት ከኔ ጋር ከመጣ እኮ ገና ሁለት ቀኑ። አሁን ልጁ በጣም እንደዚህ ሲታመም በአምቡላንስ መውሰድ ምን ችግር አለው አንተዬ? ትናንት አሳክሜዋለሁ። ምንም የለም ተብሏል። እና አሁን አልወስድም የሚባል አለበት ሰው ሲወድቅብሽ ሲደክምብሽ፣ እንዴት አይነት ስደት ነው? ምን እንስጣቸው? ኧረ እባክሽ እባክሽ እባክሽ ሴትዮ እባክሽ። ተፋች። አንቺ ልጅ እየሞተ ስለናናወነ ታወሪያለሽ። አንቺ ላይ ምንም ችግር የሚመጣ የለም። አምፑላንስ ጠርቶ ሐኪም ቤት መውሰድ ምንድነው የሚያመጣው?